ሴጋ መታመት አድርግና የመጀመሪያ ዙር፣ ከዛ ሁለተኛ ዙር ደግሞ ሚስት ጋር ስትቀርብ ቶሎ መጨረስ አይኖርብህም ብላችሁ መመካከል ጀምራችኋል። አሉ ደግሞ መጀመሪያ ዙር ግንኙነት ዘጠና ዘጠኝ ፐርሰንት የሚሆኑ ወንዶች ቶሎ ነው የሚጨርሱት። ቶሎ መጨረስ አለባቸው ማለት ግን አይደለም ባይ ዘይ። እና ብዙ አይነት ሰዎች የመጀመሪያ ዙራቸውን መጨረስ ስለማይፈልጉ እና በሴቶቻቸው የሆኑ ነገሮች እንዳይባሉ ስለሚፈሩ ምን አይነት ፕራክቲሶች ተጀምረዋል? ከግንኙነት በፊት አንድ ዙር ሴጋ መምታት መታመታ አድርግና ከዛ በኋላ ግንኙነት ስታደርግ የመጀመሪያ ዙር ካፈሰስክ በኋላ ሁለተኛ ዙር እንደሆነ ስለሚያስበው ጭንቅላትን ለሁለተኛ ዙር ቶሎ አትጨርስም። ይህ ነገር ትክክል አይደለም ባይ ሴጋ መምታት በራሱ የሚያመጣባቸው ብዙ አይነት ጣጣዎች አሉ። ሆርሞን ያዛባል፣ ነርቭ ይገላል፣ የብልት አለመቆም ችግር፣ የቶሎ መጨረስ ችግሮች ያመጣሉ። ለዚህ ቶሎ መጨረስ አለበት የሚባለው የመጀመሪያ ዙር አልፎ ሁለተኛ ዙርም የቶሎ መጨረስ ሶስተኛ ዙርም ሲደግም የቶሎ መጨረስ ችግር ካለበት ዛ የቶሎ መጨረስ ችግር አለበት ማለት ነው። ስለዚህ ነርቭ ላይ ሆርሞን ላይ ሳይኮሎጂ ላይ ያለውን ችግር ቼክ አድርገን መስተካከል የሚችል ነገር ነው እንጂ ከግንኙነት በፊት ሴጋ መቶ መጀመር ትክክል አይደለም። ስለዚህ ስንፈተ ወሲብ በትክክል መታከም ያለበት ነገር ስለሆነ ጣትና መታከም ትችላላችሁ። ወንድ ልጅ ማለት ነው ከፈለጋትና ልቡን ደስ ካሰኘችው ሴት ጋር ነው የሚተኛው ማለት ውስጡ ከፈለጋት አይነት ካፈቀራት ሴት ጋር ነው የሚተኛው። ሴት ልጅ ግን ገንዘብ ካለው ከውሻም ጋር ትተኛለች። ገንዘብ ከተሰጣት፣ ለምን ጦጣ አይመስልም ትተኛለች። ሴቶች ልትክዱ እንዳትፈልጉ፣ ምክንያቱም አላችሁ ስንት አይነት ሴቶች ለገንዘብ ብላችሁ ማለት ነው። ለመሞት ሳምንት ከቀረው ሽማግሌ ጋር የምትጋደሙ አላችሁ ስላላችሁ ልትሸመጥጡ ምናም እንዳትፈልጉ። ገንዘብ ካለው ዳይፐር አድርጎ ከተኛ ሽማግሌ ጋር የምትሰኛላችሁ ሴቶች፣ ዳይፐሩን እየቀየርሽ እንትን ያልሽ ትኖራለሽ ገንዘብ ስላለው ብቻ። ወንድ ልጅ ግን የፈለገውን ዋጋ ይከፍላል እንጂ ከፈለጋት ሴት ጋር የሚተኛው ማለት ከልቡ ካሰኛት ሴት ጋር ካፈቅራት ከወደዳት ሴት ጋር ነው የሚተኛው፣ ዋጋ ቢከፍልም። አልኮል ጠጡ፣ ብልታችሁን ኮልጌት ተቀቡ፣ ኮንዶም ተጠቀሙ እና በግንኙነት ጊዜ ስለሌላ ነገር አስቡ። ወንዶች በራሳቸው ቶሎ መጨረስን እንዲያክሙ ወይም እርስ በርሳቸው ሲመካከሩ ለቶሎ መጨረሳቸው ለውጥ የሚያመጣላቸው ነገር ይሄ ነገር ይመስላቸዋል። አዎ ኮንዶም መጠቀም እዛ አካባቢ ያሉትን ነርቮች ሊያቀዘቅዝ ይችላል። ስለዚህ ቶሎ መጨረስን ለውጥ ሊያመጣ ይችላል። አልኮል መጠጣት ነርቮች እንዲቀዘቅዙ ስለሚያደርግ አሁንም ቶሎ መጨረስን ሊያዘገይ ይችላል። ከእዛ አካባቢ ኮልጌት መቀባት በመላምት ደረጃ እዛ አካባቢ ያሉትን ነገሮች ያደነዝዛል ተብሎ ስለሚታሰብ ቶሎ መጨረስን ይቀንሳል ተብሎ ብዙ ሰዎች ይናገራሉ። በግንኙነት ጊዜ ደግሞ ሌላ ነገር ማሰብ እዛ ነገር ላይ ኮንሰንትሬት ስለማታደርጉና ስትረሱ ሊቀንስላችሁ ስለሚችል የቶሎ መጨረሱ ነገር ሊያስተካክልላችሁ ይችላል። ግን ይህ ነገር በሙሉ ዘላለማችሁን ልትጠቀሙበት የምትችሉት ወይም ዘላቂ መፍትሔ ሊያመጣ የሚችል ነገር አይደለም። እንደውም ሌሎች አይነት መዘዞች ይዘው ባችሁ የሚመጣው። እንደዛ ሳይሆን ቶሎ መጨረስን የምታከሙት ወደ ሕክምና ቦታ መታችሁ ነርቭ ላይ፣ ሆርሞን ላይ እና ሳይኮሎጂ ላይ ያለውን ችግር አይተን ከስር መሰረቱ ነቅለ የምናስተካክልበት ሁኔታዎች አሉ። ለሊት ብልታቸው የሚቆም ሰዎች እና ጠዋት ላይ ብልታቸው የሚቆም ሰዎች ምንድን ነው ልዩነቱ እና ምን አይነት ነገሮችን ያሳየናል? ልዩነት የለውም። በአሁን ጠዋት ብልት የሚቆምበት ምክንያት ሁለት አይነት ምክንያቶች አሉ። እነሱ አንድ ላይ ነው ሚሰሩ። አንደኛ ቴስቶስትሮን በጣም የሚጨምርበት የሌሊት ክፍል አለ ማለት ነው። አብዛኛው ጊዜ ሪሰርቾች እንደሚያሳዩት ይህ ነገር ከሌሊት ዘጠኝ ሰዓት እስከ አስራ አንድ ሰዓት ድረስ ሀፕን የሚያደርግ ነገር ነው። ግን አንዳንድ ሰዎች ከዛ በፊት ሊያጋጥማቸው ይችላል። አንዳንድ ሰዎች ደግሞ ከዛ በኋላ ሊያጋጥማቸው ይችላል። ሁለተኛ ደግሞ እንቅልፍ በጣም በጣም ወሳኝነት አለው። እንቅልፍ በምትተኙበት ጊዜ የመጀመሪያ አስር ደቂቃ አለ። ይህ የመጀመሪያ አስር ደቂቃ የምንለው እንቅልፍ ሊይዛችሁ እየሞከረ ያለው ነገር ነው። ከዛ በኋላ መሀል ላይ ሎንግ እንቅልፍ የምንለው አለ። እዛ መሀል ላይ ምንድን ነው፣ ገና ሰውነታችሁ እየቀዘቀዘ ነው። ጭንቅላታችሁ አክቲቭ እየሆነ ነው። የማስታወስ ችሎታችሁን ምናምን ለማስተካከል ህልም ለማየት ምናምን እንትን እያደረገ ነው። ግን ሰውነታችሁ እየተረጋጋ ነው። ጡንቻዎቻችሁ እየላሉ ነው። ከዛ በኋላ ሬም ስሊፕ የሚባል ውስጥ ትገባላችሁ። ያ ሬም ስሊፕ ምንድን ነው? ህልም የምታዩበት ሰውነታችሁ ቅዝቅዝ ብሎ ጭንቅላታችሁ ሞር አክቲቭ የሆነበት አይናችሁ ከጀርባ እርግብ እርግብ የሚልበት ነው ማለት ነው። እነዚህ ሶስት የመፈረቃ እንቅልፎች ማለት ነው። በሌሊት ውስጥ አንድ ሁለት ሶስት ሀፕል ሊያደርጉ ይችላሉ። ሌሊት ላይ አሁን ህልም እያያችሁ ልትነቁ ትችላላችሁ። ቅዠት እያያችሁ ልትነቁ ትችላላችሁ። ያ ማለት ከሬም ስሊፑ በኋላ ስትነቁ ማለት ነው። ኦኬ ሶ፣ የዛን ጊዜ ሌሊት ራሱ ብልታችሁ ቆሞ ልታዩ ትችላላችሁ። ግን ተመልሳችሁ ስለምትተኙ ብዙ ጊዜ አታስታውሱትም። ግን ጠዋት ጠዋት የማይቆም ከሆነ ማለት ነው፣ ስኳር አለ ወይ፣ ኮሌስትሮል አለ ወይ፣ ከሴጋ መምታት ጋር የሚመጡ የነርቭ ችግሮች አሉ ወይ፣ የሆርሞን መዛባቶች አሉ ወይ፣ እነዚህ ነገሮች ቼክ እናደርጋለን። በማንኛውም ቶሎ መጨረስ፣ የብልት አለመቆም ችግር፣ የፍላጎት ማነስ፣ ለሁለተኛ ዙር ዝግጁነት ማጣት፣ ማንኛውም ስንፈተ ወሲብ እያስቸገራችሁ ከሆነ አለው ሁልጊዜ ጠብቃቸዋለሁ ባይ። ሁለተኛ ዙር ግንኙነት በሰላሳ ደቂቃ ነው መጀመሪያ አለብህ ወይስ በአንድ ሰዓት ነው? አንድ ወንድ የመጀመሪያ ግንኙነት ጨርሶ ለሁለተኛ ዙር ግንኙነት ዝግጁ የሚሆንበት ሰዓት ሪፍራክተሪ ፒሪድ እንለዋለን። ይህ ታይም ማለት ነው። በብዙ አይነት ነገር ዲፔንድ ያደርጋል። ኤክሰርሳይዝ ትሰራለህ ወይ? ላይፍ ስታይል ሄልዚ ነው ወይ? ቴስቴስትሮን እና ሌሎች ሆርሞኖች ባላንሳቸው ትክክል ነው ወይ? የመጀመሪያ ግንኙነት ኤክስፔሪያንስ እንዴት ነበር? ከዛ ከምንም ነገር በላይ ደግሞ እድሜ ነው ቹ አመት ላይ ለሁለተኛ ዙር ግንኙነት በሰላሳ ደቂቃ እስከ አንድ ሰዓት ድረስ ልትዘጋጅ ትችላለህ። ሰላሳ አርባ ውስጥ ሲገባ ደግሞ ትንሹ አንድ ሰዓት ሊሆን ይችላል። ከዛ የተወሰኑ ሰዓታት ሊወስዱበት ይችላል። ከሀምሳ ዓመትና ከዛ በላይ ስትሆን ደግሞ የተወሰኑ ሰዓታት ሊፈጅብህ ይችላሉ። በትንሹ እስከ ሀያ አራት ሰዓት ድረስ ሊሄድ ይችላል። ይህ እድሜ የሚያመጣው ነገር እድሜ ክልላችሁ ውስጥ ሆናችሁ የሪፍራክተሪ ፔሪዳችሁ በጣም ረጅም ከሆነ በተለይ ደግሞ የመጀመሪያ ዙር ላይ የቶሎ መጨረስና ሌሎች ችግሮች ካሉ እዛኔ ሪፍራክተሪ ፔሪዱ ወይም ለሁለተኛ ዙር ዝግጁ የምትሆኑበትን ነገር ማስተካከል እንችላለን። ምንም አይነት ለቶሎ መጨረስ፣ ለብልት አለመቆም ችግር፣ ለፍላጎት ማለት ለዘግይቶ መጨረስ እና ለሁለተኛ ዙር ዝግጅነት ማጣት የስንፈተ ወሲብ አይነቶች ናቸው።